ሲንቄ ባንክ አንድ ሺህ 446 ኛውን ታላቁ የረመዳን ጾም ምክንያት በማድረግ የተሟላ ከወለድ ነጻ የባንክ አገልግሎት እየሰጡ ባሉ በአዳማ፣ በጅማ፣ ድሬዳዋና ሻሸመኔ ከተሞች ለደንበኞቹ የኢፍጣር መርሃ ግብር አከናውኗል። የሲንቄ ባንክ ኢህሳን ከወለድ ነጻ የባንክ አገልግሎት ዳይሬክተር አቶ አወል ዝናብ ባንኩ ከወለድ ነጻ አገልግሎት ከጀመረ በሁለት ዓመት ውስጥ አራት ቢሊዮን ብር ተቀማጭ መሰብሰቡን ተናግረዋል። ባንኩ ከዚህ በፊት ለ23 ዓመታት የብድርና ቁጠባ ነበር። ባለፉት ሶስት ዓመት ወዲህ ደግሞ ወደ ባንክ ተሸጋግሮ በዛሬው ለሁሉንም አገልግሎት ታች ላለው ማህበረሰብ የገጠሩንም የከተማውንም የአማከል አገልግሎት እየሰጠ ይገኛል። በአሁኑ ሰዓት ላይ ሲንቄ ባንክ ከወለድ ነጻ የባንክ አገልግሎት ከአራት ቢሊዮን በላይ ተቀማጭ ገንዘብ የሰበሰበ ሲሆን የሰበሰበውንም ገንዘብ እዛው በወረዳው በከተማው በመስጠት ሁለት ነጥብ አምስት ቢሊዮኑን ፋይናንስ እያደረገ ይገኛል ማለት ተሳትፎ የሙስሊም ማህበረሰብ እያደገ ይገኛል ማለት ይቻላል። በተመሳሳይ በአዳማ ከተማ በተካሄደው የኢፍጣር ፕሮግራም ላይ የተገኙት የባንኩ ፕሬዝደንት አቶ ነዋይ መገርሳ ባንኩ አገልግሎቱን ከጀመረ ጀምረው ባለፉት ሶስት ዓመታት ለበርካታ ደንበኞች የብድር አገልግሎት ተደራሽ በማድረግ ስኬታማ ስራዎችን መስራቱን አንስተዋል። በዚህም መሰረት ባለፉት ዓመታት ውስጥ ከ17 ቢሊየን ብር በላይ የሚሆን የብድር መጠን ለአገልግሎት ተጠቃሚዎች ተደራሽ ማድረጉንም ገልጸዋል። እኛ አምና ብቻ ለ200 ሺህ ሰው ደርሰናል። ቆጣቢዎች ወደ 7 ሚሊዮን አካባቢ 75 ሚሊዮን የሚሆን ደንበኛ አለን። ከነዚህ ደንበኞች በጣም በርካታ ገንዘብ መሰብሰብ ችለናል። ከዛሬ 3 ዓመት ከነበርንበት 900 ፐርሰንት አካባቢ ነው ያደግነው። የዛሬ 3 ዓመት 7 ቢሊየን ብር ነበር የነበረን ዲፖዚት፣ ዛሬ 75 ቢሊየን አካባቢ ደርሰናል። ይሄ በጣም ትልቅ ትልቅ እድገት ነው። ሲንቄ ባንክ በጥቂት ዓመታት ውስጥ ብቻ ከወለድ ነፃ የባንክ አገልግሎት ዘርፍ ከ750 ሺ በላይ ደንበኞችን ማፍራት መቻሉንና ከወለድ ነፃ የባንክ አገልግሎት በማይክሮፋይናንስ ዘርፍ ጭምር እያስፋፋ እንደሚገኝ ባንኩ በተለያዩ ከተሞች ባዘጋጀው የኢፍጣር መርሃ ግብሮች ገልጿል። በአዳማ፣ በጅማ፣ ድሬዳዋና ሻሸመኔ ከተማዎች ሲንቄ ባንክ ለደንበኞቹ ባዘጋጀው የኢፍጣር መርሃ ግብር የባንኩ ደንበኞችን ጨምሮ የእስልምና ሃይማኖት መሪዎች ከፍተኛ የመንግስት ኃላፊዎችም ታድመዋል። ዘገባው የባልደረባችን ወርቅ ያፈራው ያለው ነው።